ሰጥ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦቼ ደግሞ ላይክ በማድረግ አበረታቱኝ። ሀረግ ድራማ ክፍል አርባ ስድስት ተለቋል። እንግዲህ በጣም ደስ የሚል ነው፣ የዛሬው ደግሞ ይለያል። ውዶቼ ቤዛና ፍራቷ ተፋጠጡ። እንግዲህ ቤዛ በጣም እርር ነው ያለችው፣ የእውነት ተቃቅፎ ስታያቸው ናታንና ኢፍራታ በራሴ በገዛ ቤቴ ውስጥ በገዛ ክፍሌ ውስጥ በገዛ አልጋይ ላይ ብላ ጮኸችና፣ አትጩ ይባክሽን አለቻት። ጩኸት ጎረቤት ከመረበሽ ውጪ ምንም አያመጣም አለቻት። እንግዲህ በንቀት ኢፍራታ ማለት ነው ቤዛን። ቤዛ በጣም ነው የተናደደችው። እውነት ለመናገር ምንም በቃ መቋቋም አልቻለችም። ኢፍራታም ደግሞ በንቀት ላት ነው። እንዴት እንዴት ብደፍሪኝ ነው ክፍሌ ውስጥ ገብታችሁ ምትጠቃቀፉት? ብላ እንግዲህ ኤፍራታን ልታንቃት ነበረ። ነገር ግን እሷ ምንም መስሎ አልታያትም፣ ኤፍራታ ማለት ነው። ናታን መሀላቸው ገብቶ ወዳቸዋለሁ፣ ቻው፣ ደህና ደሩ ብላ ነው ጥላቸው የወጣችው። እንግዲህ ኤፍራታ እና ቤዛ በጣም ተናዳለች። እውነት ለመናገር ምንም መቋቋም አልቻለችም። ከዛ ወጥታ ደግሞ ክፍሏ ድረስ ተከትላት ሄደች። አንቺ እንዴት ብትንቂኝ እንዴት ብትደፍሪኝ ነው ክፍሌ ውስጥ የምትገቢው የኔ የሆነ ነገር ላይ አንቺ የምትንጠለጠዩ? ስትላት አንቺ እኮ የራስሽ የሆነ ነገር ሲኖርሽ ነው መጀመሪያ አለቻት። የራስሽ የሆነ ነገር ስለሌለሽ አለቻትና ገኒ ራሱ በቃ አንቺ ነሽ እኮ የሰው ነገር ላይ ሙጥኝ የምትዩ እንጂ እሷ አይደለችም ብላ ተጨመረችባት፣ ጭራሹን ውገኒ ማለት ነው። እና ናታን ደግሞ በህልሙ እንግዲህ ኤፍራታ ስትሞት በህልሙ አየ፣ ተሰቅላ ራሷን ልታጠፋንት ስትል በህልሙ አይቶ በጣም ነው የደነገጠ እውነት እባክሽን የእኔ ጨረቃ ጥለሽኝ አትሂጂ አትሙቺብኝ ብሎ ሲማጸናት ነበረና ነገር ግን ብንን ሲል በእውን ሳይሆን በህልም ነውና እንኳንም በልም ሆነ ተመስገን አምላኬ አለ። ቶሎ ብሎ ማለት ነው ሮጦ እንደተነሳ ከእንቅልፉ ብንን እንዳለ የኤፍራታ ክፍል ነው እንግዲህ ሮጦ የሄደውና ሄዶ ሲያያት ክፍሏ ውስጥ ተኝታለች ኤፍራታ፣ ምንም አልሆነችም። ተመስገን አምላኬ እንኳንም በህልም ሆነ ብሎ ቶሎ ብሎ እንግዲህ አንሶላውን በደንብ አልብሷት ትቷት ሄደ። ነገር ግን ኤፍራታ እየሰማችው ነበረና አሁንም እሱን እንደሚወዳት አረጋገጠች ማለት ነው። ከዚህ በፊት ፍቅርሽ ወቱልኛል ብሏት ነበረና እሱ ደግሞ እውነት እንዳልሆነ አረጋገጠች። አሁንም ቢሆን ናታን የሆነ ችግር ቢኖርበት ነው እንጂ ይወደኛል ብላ አመነች ማለት ነው። እና ሉሊት ደግሞ በጣም ታንቀጥቅጣለች፣ እንግዲህ ምንም አልቻለችም፣ በጣም ፈርታለች። ከምንም በላይ ነው የፈራች። እውነት ለመናገር ቤት ውስጥ ራሱ አቱልም ተደብቃ ነው ምትወጣ፣ ተደብቃ ነው ምትገባ። ኤፍራታን በጣም ነው የፈራቻት። በቃ ከመቼው ምን ጊዜ ገደለች ብላ ስለምትፈራ ምንም በቃ ሾኮክ ባለ ቁጥር በጣም እየደነበረች ነው ና ቀስ ብላ ዱኳና አጥፍታ እግሯን አጥፍታ እየገባች ነበረ ወደ ቤትና ጽዮን ቆማ ጠበቀቻትና ም ነው በዚህ በሌሊት ኬ ነው የምትመጪ ስትላት በጣም ደነገጠች ምን ነው ደነገጥሽ እንዴ ምን ሆነሽ ነው የፈራሽ ትመስያለሽ ከማይ ሸሸሽ ነው በዚህ ሌሊት ተደብቀሽ ቀስ ብለሽ እግርሽን ዱካሽን አጥፍተሽም ትገቢ ስትላት ረማንንም አልፈራም እኔ ማንም ፈርቼ አይደለም። አንቺ ቆይ ማን ስለሆንሽ ነው እንደዚህ የምታናግሪኝ? እኔ እኮ ታላቅሽ ነኝ ምናምን እያልቻት እንትን እያልቻት ነበረ ና ሉሊት ጽዮንን ነገር ግን ጽዮን ነገሩን ሁሉ ስለምታቅ እየተሳለቀችባት ነበረ። ና ኤፍራታ እየፈለገችሽ ነበረ ቀደም ሉሊት የለችም እንዴ እያለሽ ነበረ ብላ አስደነገጠቻት። የባሰ ማለት ነው ምክንያቱም እንደምትፈራት ሁሉንም ነገር ምስጢሩን ስለምታቅ ጽዮን ለምን ብላ ተደነገጠች። በጣም ማለት ነው፣ ሉሊት በጣም ደነገጠች እና እባክሽን አንድ ነገር ተባበሪ እዚህ ቤት ኤፍራታ ከጠየቀችሽ እኔ እንዳልመጣው ወደ ቤት እንዳልገባው እንዳላየሽኝ፣ እና በቃ እኔ እዚህ ቤት አላደርኩም ማለት አሉ በቃ ይሄንን ብቻ ተባበሪኝ፣ እንደዚህ እንዳልመጣው ንገሪያት ብላ ነው እንግዲህ ለ ጽዮን ያለቻ ጽዮን ደግሞ ኤፍራታ ጋሄዳ ሄዳ ካሉሊት ጋር ምን እንደተፈጠረ ስት ነግራት ስትነግራት እግሯን አጥፍታ ቀስ ብላ ስትገባ ኮ አይቻታለው ብላ ኤፍራታ አይታታለችና፣ እና እዴን ፍራቻ ቤት ራሱ አቱ ሁልም ጧት ወጣች ማታ ነው መገባው እኔ ላለማግኘት አለች። ና ኤፍራታ ናታንና ኤፍራታ እንግዲህ አንድ ላይ የሚሆኑ ይመስለኛል እኔ እንደማስበው። የፍራታም ስለ ድሮ ትዝታዎች እያሰበች ነበረ። ወደፊት ምን አይነት ኑሮ፣ ምን ኖር፣ እንዴት ምን ኖር ይመስላል ብላ በፊት አብሮ ያወሩትን አስታውሳ ነበረ። እንግዲህ አትክልት ውሃ እያጠጣች እሱም እሱም ደግሞ ይሄንን አትጠይቂኝ ባክሽን ማሰብ አልፈልግ ምናምን አለች እና ብዙ ልጆች ወልደን አብረን እንኖራለን። የተባባሉትን እሱን አስታውሳ እሱን እያሰበች እያለ ናታን መጣ ፊት ለፊቱ አቆመ። ከኋላ ሲ ኤፍራታ ሲላት ሙሉ ለሙሉ እንግዲህ አትክልት ስታጠጣ የነበረውን ውሃ እሱ ላይ ነው የጨረሰችው ማለት ይቻላል። ና ሙሉ ለሙሉ ልብሱን ብስብስን ያረገችው እንደዛውም ደግሞ ሆኖ ተቃቅፎ ነበረ ኤፍራታና ናታን። ቤዛ ፎቁ ላይ ሆና ከጓደኛዋ ጋር ይሄ መድኃኒት እየሰራ አይደለም፣ እኔ ያፈቅረኛል ብዬ ሳስብ ጭራሹኑ በሽተኛና እከካም እንዲሆን ነው እንዲያለች በራሷ በሰራችው ስህተት ልጁን እያሰቃየች እያለ ራሷም ደስተኛ ለማቶን እሱንም ደስታውን ነፈገችውና ና ጭራሽ ከና ኤፍራታ ጋር ተቃቅፎ አገኘውት እያለች እያለ ወደ ታች ቁልቁል ስታየው፣ ጭራሽ አሁንም ድጋሜ የፍራታ ና ናታን ተቃቅፎ ስታየው አበደች። ከፎቁ ላይ እንዴት እንደወረደች መቼም ማሰባይ አይከብድምና ና እናንተ ጭራሽ አሁንም ትቃቀፋላችሁ አለችና ምን ብታረጊው ነው አንቺ አለችው። ኤፍራታ ማለት ነው ቤዛን። አንቺ ምን ብታረጊው ነው የኔ እናታን እንደዚህ ያረግሹ፣ የአንቺ ፍቅር ወጥቶልኛል እስከሚለኝ ድረስ እንዲለኝ ያስደረግሹ አንቺ ምን ብታደርጊው ነው አለችውና፣ እኔ ምን አደርገዋለሁ እንደዛ አለ ማልካት። እውነት ብላ በጣም ተደሰተች ቤዛ። አትፈልግሽም፣ የአንቺ ፍቅር ወጥቶልኛል ከዚህ በኋላ ብላታል ብላ በጣም ተደሰተች። ይሄን ስሰማ ደግሞ የፋት እንግዲህ ቤት ድረስ መጥቶ ነበረ፣ ኢንፎርሜሽን ለመሰብሰብ ቤዛን እንግዲህ ናፍቀሽኛል ምናምን ስላት፣ እባክህን ከህይወቴ ይውጣልኝ ብዬ ስንቴ ነው ምነግርክ ተወኝ በቃ ስንቴ ነው ተወኝ ምልክ እያለችው ነበረ። በጣም ተደናግጣለች፣ በዚህ ጋ ኢፍራታለች፣ በዚህ ጋ ደሞ ያፌት ሲጨመርባት ልታብድን የደረሰችው እንግዲህ የዛሬው ይለያል። እውነት ቤዛ በጣም ነው የተንጨረጨረችው። በዚህ ላይ ደግሞ ጽዮንም ተጨመረችባት። ወንድሜ ግን ምን ሆነህ ነው እንደዚህ የሆንከው ብላ ያፌት እስኪ በአሁኑ ሰዓት መስተፋቅር የሚባል ነገር አለ ብለህ ታስባለ? አንተ እንዲ ምን ታስባለክ? እስኪ ንገርኝ? ብላ ቤዛን እንግዲህ ልባኑ ለቦታ ነው ስጥቅ ያደረገችው። እውነት ለመናገር ጽዮንም ዛሬ በጣም በቃ የሷ ቀን አይደለም። ቤዛ በጣም ነው የተናደደችው። የሚያናድዳት በስቷል ዛሬ ማለት ነው። እና መስተፋቅር እንግዲህ የሴጣን ስራ ነው፣ በሴጣን መንገድ ተሄዶ ለጊዜው የሚሆን ነገር ነው፣ ግን የሚዘልቅ አይደለም። ጊዜያዊ ደስታ ነው ብሎ አላት። እንግዲህ ያፌት ጽዮንን ማለት ነው። ይህንን የሚያደርግ ሰው ግን ሞኝ ነው፣ ለጊዜያዊ ደስታ ብሎ ዘላለማዊ ደስታውን የሚያጣ ብላ እንግዲህ አሾፈችባት ቤዛ ላይ ቤዛ በጣም ነው የተናደደችው ዛሬ የእውነት አሳዘነችኝ እኔ እንደው የእሷ ክፋት እንግዲህ የራሷንም ደስታ ነው ያሳጣት የሌላ ሰውንም ደስታ አሳትታ የራሷንም አሳጣችሁ እና ውዶቼ ላይክ ሰብስክራይብ አድርጉ ወዳችኋለሁ በሌላ እስከምንገናኝ